ይሄውልሽማ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱን መዋሰው አንድ ነገር እንዲያጋጥመኛ ስለልብ በደንብ ልጠብቂኝ እንፈልጋለሁ አንድ አንድ ብቃ ብሬ እቺ ዛሬማ ብሬ አባቴ ማለት ነው እኔ ስለሆነ ግን መስሪያ ቤቱን ወሰው አንድ ነገር እንዲያጋጥመኝ በ በደንብ ልጠብቅኝ ፈልጋለሁ። ኢማጂን እሱ ድንጋይ ቢመታኝ እና ማለት ነው እሱ የሚጠጣ ነገር

ከእርሶ ጤንነት በላይ እኛስ ስለሚያሳስበን እንቀምስሎታል። የታማኝ

እኔ አንተ ለምግብ ብዬ አይደለም አብሬ ያለው እንዳይመስልህ። አይ ነው ግን አልታየኝ ብለን እንዳታስብ። እዛ ጋ ክትፎ ቤት አለ፣ ዘይ ቼክ እናርገው

ከመግባት በፊት አጠር ያለ ጥያቄ፣ ምን ነው የሚያምስት? ተረጋግተ ነገር እዚህ በግራ ጎኔ ትንሽ ወጋ ወጋ ሹቅሹቅ ያደርገኛል። አይ ብርድ መቶኝ ነው መሰለኝ። በጥሞና ሆንኩ ረጋ ብለህ ንገረኝ። ዶክተር ይኔ በህይወቴ ደስተኛ አይደለሁም። በጣም በቃ ብዙ ነገሮች እየተከታተሉብኝ ያሉት የሚያዳምጠኝ ዶክተር ዶክተር ዶክተር እ ዶክተር ምነው፣ ስንት ነገር አውርቼ እኔ አሁን እንደ ዶክተር አንተ መመክረ ራስ ራ ታካሚ 041 ነይ መድኃኒት ሳትደርሷል። እናት ብስኩት አካፊ። እረ አንድ ፍሬ ናት ያለችኝ። እሺ እሷን አካፊ። እሺ አንቺ በጣም መልካም ሰው ነሽ። ልፈትንሽ ነበር። የምትፈልጊው ነገር ሁሉ ሰጥሻለሁ። ምንድነው የምትፈልጊው? እኔ ባል። ለምን ፈልገው? ባል ስጠኝ። እንዲህ ግማሽ ሰው እና ግማሽ አይደለ? የሰጠሽኝ ነዚህ። ይህን ውሳኔ ለመወሰን በጣም ብዙ አውጥቻለሁ፣ ብዙ አውርጃለሁ። ምንድን ነው ቤብ? እንደ ለመድከው ሰርፕራይዝ ታደርጊኝ ነው? አዎ፣ የህይወቴ ትልቁ ውሳኔ ነው። ይህን የምብት ጸጉር ቁረጩ። በእናት አንቆ ሳይደፋኝ ቁረጩ። አሁን ይቺ ምን አደረገች ነው የምትለው

መቶ ብር ብቻ እንዴ? ኪሴ እንደፈርሽ። እሺ፣ እዚህ ቤት ነው አይደል? ሰራተኛ ብሎ የጠቆሙት። አዎ፣ መጣሽ? ነይ፣ ግቢ ግቢ ግቢ። ቆይ፣ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው? አንቺ ደግሞ የምጠይቅኝ? ምን ምን ቻናል አለ? ኢቤስ ሲኒማ አለ፣ ቃና አለ። ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው መጣሽ? እኔ እንደሱ ከሆነ ጋሽ፣ ወደዚህ ቤት እንደዚህ አልራመድም። ወይኔ፣ ሰው ማጣት። ሰው ነሽ። እሺ፣ በቃ ከሱ በፊት ግን ጋሼ ማታ ማታ ላይፍ ስለምገባ ሪንግ ላይ ታለሁት። ምንድን ነው ደሞሱ? እሱ ሪንግ ላይ በዚህ አይነት እንጀራ ጋግረው የማያውቁም። ማን ሰርቶ ሊያበላኝ ነው አሁን በዚህ ሁሉ። ደሞ ስንት ነው የምጠብቂው? 30 ሺህ እኮ ይኸው። አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት። ሻዶባ ነጽዬ። የሆነ ነገር ልነግርሽ ብዬሽ እኮ አይ፣ ማለቴ ኑሮ ምናምን ተመችቶሻል ሁሌ ግን ቆንጆ እንደሆነች ልነግርሽ እና ማለት ነው። አረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። አረ በቃ ተይው። እና ሳቢ ነገር ተመቻችኛ። እኔ የምልህ እዚህ ነው እንደማንክም የሚቀጥሩት? አዎ አልገቡም። እኔ ቶሎ መጥቼ ነው በዚህ ስራ ሰላሳ ሁለት ጥርሴ ነው ቅየበታለሁ። እኔ እና አሁን ያለው ጥርሶች ከየት ነው አስተክየው? አንቺ እንደው ምንም ታውቂ ይመስለኝ። ስለ ወለድ ታውቂያለሽ? አረ ወለድ ግጥም አድርጌ ነው። እስቲ ምንም አየር ወለድ ልብ ወለድ አንቺ ሰልፋ ነው እቺ